በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች ተገደለው የናዳ ማርያም ወንታይ ባብ የታሰሩ የሚለው ዜና ትንሽ ሾክ ያደርጋል። ያው ከዚህ በፊት ዲያቆን ዳንኤል ክብረት ቂም ይዞባቸው እንደነበረ ይታወቃል። በጎጃም ሰሜን ሜጫ አራት አይናው የአራቱ ጉባኤ መምህር የሚባሉት ሊቀ ብርሃናት ቆሞስ አባይ ባቤ በላይ በትናንትና ሁለት በመንግስት የጸጥታ ኃይሎች ታፍነው መወሰዳቸው ተገለጸ። ሰባና ሰማኒያ ሚሊዮን ያላት ይቺ ኦርቶዶክሳዊ ቤተ ክርስቲያን ሰላም ሰላም ጠና ይስጥልኝ። ወድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። ትወዳችሁ ውድ ቤተሰቦቻችን፣ እጅግ በሚያሳዝኑ መረጃዎች ተመልሼ መጥቻለሁ። በዛሬው የምናያቸው ቪዲዮዎች እንግዲህ በጣም የሚያሳዝኑ መረጃዎችን እየሰማን ያለ ነው። በዝቋላ ገዳም መነኮሳቱ በታጣቂ ኃይል በድጋሚ መገደላቸው ተሰምቷል። በእውነት በጣም የሚያሳዝን ነገር ነው። ለኦርቶዶክሳውያን ፈተናና ስቃይ፣ ሞት እንዲሁ እየቀጠለ ነው ያለው እውነት እላቸዋለሁ። ለሞቱት እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን በረከታቸው ይደርብን ማለት እወዳለሁ። ሊቀ ብርሃናት ቆሞስ አባ የባቤ መታሰራቸው ተሰምቷል። ለእኚህ አባት ድምፅ ልንሆናቸው ይገባል። እንዲሁም የጎጃም ሀገረ ስብከት ምእመናን ተቃውሞ እያሰሙ ነው። ምንም አይነት ጥፋት የለባቸውም። እውነት እላቸዋለኝ አሉ ከሚባሉ ሊቃውንት አንድ አባት ናቸው። መታሰር የለባቸውም። ኦርቶዶክስ ያልሆናችሁ ለእኛ አባት ድምፅ ልንሆናቸው ይገባል። ማንም ኦርቶዶክስ የሆነ ሰው ይህም ቪዲዮ ሼር ማድረግ የምትችሉ ሼር እያደረጋቸው የማትችሉ ላይክ በማድረግ ጀምሩት። ቀጥታ አሁን ወደ መረጃው እንሄዳለን። ተከታተሉ። የናዳ ማርያም የእንታይ ባቤ ታሰሩ የሚለው ዜና ትንሽ ሾክ ያደርጋል። ያው ከዚህ በፊት ዲያቆን ዳንኤል ክብረት ቂም ይዞባቸው እንደነበረ ይታወቃል። ያም ሆነ ይህ አሁን ታስረዋል። የእንታይ ባቤ ማለት ለማታውቋቸው እመጓ መጽሐፍ ላይ በአባ መርሃ ጽድቅ ገጸ ባህሪ የተጠቀሱት አባት ማለት ነው። ምናልባትም ኢትዮጵያ ውስጥ አሉ ከሚባሉ ብፁዓን አባቶች አንዱ እሳቸው ናቸው። ለእሳቸው እስር አይገባቸውም ነበር። በጥቅሉ ግን ታስረዋል የሚለው ዜና ትንሽ የሚያስደነግጥም የሚያሳዝንም ነው። ጉባኤ ቤት መምህራን ከሌሎች የቤተክርስቲያን ስጋት ላይ ነች። የቅኔ የመጻሕፍት የአቡሻር የጥበባት መምህር የናዳ ገዳማ በመነት አስተዳዳሪ የሆኑት ለበርካታ ዓመታት ደከመኝ ሰለቼ ሳይሉ ወንበር ዘርግተው ደቀ መዛሙርት አብርተው ሲያስተምሩ የኖሩ እያስተማሩ ያሉ ናቸው። የኔታ ይባቤ አይደለም መታሰር በወርቅ ወንበር ተቀምጠው ያስተማሩ ነው የሚባሉ ረቂቅ ምጡቅ ባለ አእምሮ ናቸው። ለይናታ ይባቤ በላይ የማይሆን ፍትህ ምን አይነት ነው? መከራቸው መከራዬ ነው። አድባር የሆኑትን ትልቅ ሰው ማሰር ግን ትልቅ ስህተት ነው። ለሀገር ላበረከቱት የወንጌል የሰላም የልማት የቅኔ የሀገር በቀል ዕውቀት አስተዋጽኦ ሽልማታቸው እስራትና እንግልት ሊሆን አይገባም። ሊቁ አባታችን ሊሸለሙ እንጂ ሊታሰሩ መስማት ትልቅ እዳ ነው ለኛ። የኔታ ያለ ውግና የሁሉም መምህሩ የሁሉም አባት የሁሉም ዘር ቀለም ሳይለዩ አስተማሪ፣ የሁሉም ፊት ደረት ሳይለዩ ገሳጽ መካሪ ነበሩ። ሁላችሁም ኮሜንት ላይ እኔም የኔታ ይባቤ በላይ ልጅ ነኝ እያላችሁ ጻፉ። ለብዙዎች እንዲዳረስ ባካችሁን ኮፒ ሊንክ ሳታርጉ እንዳታልፉ። በዚህ እለትና በዚህ ሰዓት አዳዲስ ነገሮችን እየሰማን እንገኛለን የምንሰማው ምንድን ነው ከተባለ፣ በዚህ ሰዓት እና በዚህ ጊዜ ቤተ ክርስቲያናችን በተለይ የጉባኤ መምህራን አባቶቻችንን በጥንቃቄ የምናይበት እና የምንመለከትበት ጊዜ ነው። እንዴት ነው የምናያቸው? እንዴት ነው የምንመለከታቸው? እንዴት ነው የምንጠብቃቸው ብለን ስናነሳ ለአባቶቻችን ለእኛ እየከፈሉት ያለ ለእኛ እያደረጉት ያለ ለቤተ ክርስቲያናችን እያደረጉት ያለው ስራ በቋንቋ የምንገልጸው ስላልሆነ ከቋንቋ በላይ ከቃላት በላይ ስለሆነ በዚህ ሰዓት የአብነት መምህራን አባቶቻችን ጉባኤ ቤት ዘርግተው ወንበራቸውን ሳያጥፉ ቤተ ክርስቲያንን እያገለገሉ ትውልድ እየተኩ ትውልድ እያፈሩ ያሉ እውነተኛ አባቶቻችን አሉ። ለእኒህ አባቶቻችን ቢቻል ቢቻል በከተማ ውስጥና በተሻለ ደረጃ ያሉ አገልጋዮችና ተገልጋዮች ለኒል አብነት መምህራን አባቶቻችን የምንችለውን ማድረግ ያለብን ሰዓትና ጊዜ ነው። አሁን ይሄን ማድረግ ሲገባን ነገር ግን ደግሞ እየሰማንና እያየ ነው ያለ። በተለይ በተለይ ቤተ ክርስቲያንን ከ36 ዓመታት በላይ በእጃቸው እየቆፈሩ ገዳማትን እያነጹ እያሳነጹ እየሰሩና እያሰሩ እያሰሩ ያሉ እንደገና ደግሞ በአንደበታቸው የእግዚአብሔርን ቃል በማስተማር ወንጌል በመስበክ ደቀ መዛሙርትን ሰብስቦ በዘመናቸው ሙሉ የአብነት ተማሪዎችን በማፈራት ለቤተ ክርስቲያን ተተኪ አንጋፋ መምህራንን ያፈሩ የቤተ ክርስቲያናችን አምድና መሰረት፣ ኦርቶዶክሳውያን በሙሉ እንደ አይናቸው ብሌን የሚያዩቸው ጥንታዊ ባህታዊ እውነተኛ የቤተ ክርስቲያን አባት የቤተ ክርስቲያን መናኝ የኔታ ይባቤ ከተማሪዎቻቸው ተለይተው ከጉባኤ ቤቱ ተለይተው ከገዳማቸው ተለይተው መንግስት እንዳሰራቸው እየሰማን በጎጃም ሰሜን ሜጫ አራት አይናው የአራቱ ጉባኤ መምህር የሚባሉት ሊቀ ብርሃናት ቆሞስ አባይ ባቤ በላይ በትናንትናው ዕለት በመንግስት የጸጥታ ኃይሎች ታፍነው መወሰዳቸው ተገለጸ። ሊቀ ብርሃናት አባይ ባቤ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኝ የፈለገ ብርሃን ናዳ ቅድስት ማርያምና የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ናቸው። አራት አይናው የአራት ጉባኤ ታላቅ መምህር ተብለው የሚጠሩት የፍትሐ ነገሥቱና የሙሻከሩ ሊቅና የቅኔው ጠበብት ሊቀ ብርሃናት ቆሞስ አባይ ባቤ በላይ ትናንት ሰኔ 13 ቀን 2017 ዓ ም ከጠዋቱ ሁለት ሰዓት አካባቢ በማስተማር ላይ እያሉ ወደ ገዳሙ ባቀኑ የመንግሥት ኃይሎች ተይዘው መወሰዳቸው ታውቋል። መምህሩ በምን ምክንያት በጸጥታ ኃይሎች እንደተወሰዱ እስካሁን የታወቀ ነገር የለም። ፖሊስም ሆነ የአካባቢው ሀገረ ስብከት በጉዳዩ ዙሪያ ምንም አይነት መግለጫ አልሰጡም። በእውነት ዓለም ላይ ያሉ ካድሬዎቻችሁን እንደፈለጋቸው አድርጓቸው፣ ዓለም ላይ ያሉ ሰራተኞቻችሁን እንደፈለጋቸው አድርጓቸው፣ ዓለም ላይ ያሉ ተቃዋሚዎቻቸውን እንደፈለጋቸው አድርጓቸው። በዚህ ልክ ግን ቤተክርስቲያንን መዳፈርና የቤተክርስቲያን አምድና መሰረት የሆኑ አባቶች ላይ በዚህ ልክ መከራ ማብዛት ለእናንተስ ይበጃል ወይ የሚል ጥያቄ እንድናነሳ ተገድደናል። ቀደም ብለን ወደ ፓርላማው በሚገቡበት ሰዓትና ጊዜ የእኛ ቤት ልጆች ናቸው ቤተ ክርስቲያን ያሳደገቻቸው ናቸው ብለን የፓርላማው ጸበል እስከ ማለት የዘመርንላቸውና ያጨበጨብንላቸው ሰዎች በአንድ ሰሞን ለኒሁ ለነ የኔታ ይባቤ ማስፈራሪያ ሲሰጡ የነበረበት ሰዓትና ጊዜ ነበር። ዛሬ ያ ማስፈራሪያ ተሳክቶላቸው እስር ቤት አስገብተዋቸዋል። ኦኬ፣ እውነቱ ይህ ነው። እንደሰማችሁት የሊቀ ካህናት ቆሞስ የኔታ ደብረ ይባቤ መታሰራቸው ይሄ ነው ያለው እውነት። ይህ ነው ኦርቶዶክስ። ያ ታዲያ እኛ እኚህን አባት እኚህን የቤተ ክርስቲያን ባለውለታ ይህን ሁሉ ሊቃውንት አፍርተው ለቅዱስ ክርስቲያን ያስረከቡ አባት በእንደዚህ አይነት መልኩ ስናያቸው በጣም ያሳዝናል። እውነት ቅድም አንድ ልጅ ተናግሮታል የውስጤን። ለእኛ አባት የቤተ ክርስቲያን ባለውለታ እንደ መሆናቸው ብናስብ ኖሮ የወርቅ ካባ አልብሰን አባታችንን ተንከባክበን ልናስቀምጣቸው የሚገቡ አባት ነበር። እስር አይገባቸውም። እኚህ አባት ትልቅ ሰው ናቸው፣ የቤተ ክርስቲያን ባለውለታ ናቸው። ኦርቶዶክሳውያን ሁላችሁም አባታችን ይፈቱልን እያላቸው ኮመንት ላይ ድምጻችሁን እንድታሰሙልኝ በእግዚአብሔር ስም ጠይቃችኋለሁኝ። አሁን ቀጥታም ሄደው እጅግ አሳዛኝ ወደሆነው ወደ ዝቋላ ገዳም እንሄዳለን። እኚሁ መነኮሳትም የሞቱት በታጣቂ ኃይል እንደተገደሉ ሰምተናል ድምፁን ሰምተን እንመለስ። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች ተገደለውም። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኙ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ዛሬ ሰኔ 15 2017 ዓ.ም ምረት በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። ስለተገደሉት እና ታፍኖ ስለተወሰዱት መነኮሳት ቁጥርና ዝርዝር ጉዳዩን አጣርተን መረጃዎችን የምናደርስ ይሆናል ሲል የማኅበረ ቅዱሳን ብሮድካስት አገልግሎት ዘግበዋል። የካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ በተመሳሳይ ጥቃት መድረሱ የሚታወስ ነው። በጣም ያማል። ሁልጊዜ ሞት ዜና በቃ በየ አሉበት ኦርቶዶክሳዊ ስለሆኑ ብቻ ስለ ሃይማኖታቸው ዋጋ እየከፈሉ ያሉ ውድ የኦርቶዶክስ የተዋህዶ ልጆች፣ እንዲሁም መነኮሳት ግፉ እንደቀጠለ ነው ያለው ኦርቶዶክሳውያን። በዚህ ገዳም ላይ ለሁለተኛ ጊዜ ነው ይህን ነገር እየሰማን ያለ ነው። እውነት እላቸዋለሁ። የመረጃ አሁን ከመሸ ነው እየሰማ ያለውት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

አዎ አንተ ሀብት ቢኖርህ ስራ ከጠላህ ይል ሲራክ። ምን ውሏል? ስራ ካገኘ ገንዘብ ሰብስብ ከነዳያን ጋር ብለው ረኔ ይህ ይበቃኛል ከርሞነ ሙመት ብሎ እጅን ጥፍጥፍ ብሎ መኖር አመቻ አይደለም። መስራት፣ መርዳት፣ ይሄ ነው። አዎ ያለ ስራ አትኑር። አንዳንድ ያለ ጡረታ ነኝ የአገር ገመል እንደው መንግስት ጓጥ ጠፍቷል። ጡረታ ሲወጣ አስር ቤት ነበር ማግበር ማሰራ ምንድን ነው? እንዴት ነው? ጡረታ ነኝ እየዋጥህ እየሰቀለት ነው ህዝብ እንዳይረጋጋ ያደረገ ጡረታ ነው። ጡረታ ሲሆን አውጥቶ ሻይ ቤቱ ወሬ ነው። መኪና ስንሰፈር ወሬ ነው። ስለ ሀገር ስለሚያወራ እኮ የለም። ስለ ቤተ ክርስቲያን ድህነት ሚያወራ እኮ የለም። እዚያ ቤተ ክርስቲያን ትሄዳለህ ላትሳለም፣ እዚያ ተቀመጥና እና ወሬ ዝም ብና ወሬ ነው። ወርሶ የሚውል አሰራም ስራ። እኔ አዲስ አበባ ስሄድ ወሬ ስትፈልግ ማለት ነው አራዳ ጆርጅ ትሄዳለህ። አቤት ያለ ወሬ፣ አቤት ያለ ወሬ። እንደ ወሬ የፈለገ ከዚያ ነው። መዝናናት የፈለገ ደግሞ እዚያ መገናኛ ነው። መጋኛ ነው የምትሉት ያ መገናኛ ነው። ውር ውር የሚልበት አረጃችሁ፣ ወዲያ ወሬ ምንድነው? ደግሞ የዛሬ ወጣት ወጣት ነው ነው ። እኛማ እንዲህ እናደርግ ነበር። ሴቶችን መንግሥተ ሰማያት መርጣ ምታገባ ሉክ መንግሥተ ሰማያት መርጣ ምታገባ ለዚህ ነው ምላቱ አሁንም ደግሞ አዱ በጣም የሚገርመኝ መቤታችንን ምን ያህል እንደሚጠሏት ተመልክቶ እንግዲህ መርጣ ለቤታችንን መርጣ መንግስተ ሰማያት ታገባለች የሚለውን መቤታችን መርጣ ነው ይሄን ያህል መናፈቃ ነው ለምን መቤታችን እንደሚጠላት አላውቅም። ለእኛ ግን በመስቀሉ ስር የተሰጠችን ስጦታችን ናት። እንግዲህ ዛሬ የምገኘው በአንጎለል ሰሚነሽ ኪዳነ ምሕረት ነው የምገኘው። ሁላችሁም እናት ሚስትር ድንግል ማርያም የልቦናችን መሻት ተፈጽምላችሁ እንግዲህ የውስጥ ጭንቀት የምትፈታ ሁላሊት አምላክ መንግስተ ቅዱሳን ድንግል ማርያም የሁላችንም ችግራችንን ጭንቀታችንን ትፍታ። እንግዲህ እኛ ኦርቶዶክሳውያን ከድንግል ማርያም ጋር የተጣበቀ ግንኙነት ነው ያለን። እናታችን ናት። በመስቀሉ ስር የተሰጠች ናት። ምንም ብታደርጉ ልንጠላት አንችልም። እችን እናት የምትወድ ሁላችንም እናት ኪዳነ ምሕረት እያላችሁ በኮሜንት ሴክሽን ላይ ጻፉ። ለብዙዎች እንዲደርስ ደግሞ ኮፒ ሊንኩንና ሼር አድርጉት። ቤቱንም ፎሎ ማድረጋችሁን አትርሱ። እንደው በማርያም እንዳትቀየሙኝ የኔ ተወዳጆች፣ ዛሬ የልብ ይል ልናገር በመቤቴ የኔ ተወዳጆች እንዳትቀየሙኝ። እቺ ልጅ ብቻ አይደለም በጣም ብዙዎቻችሁ በቲክቶክ ትፈነጥታላችሁ፣ በቲክቶክ ትሰልማላችሁ፣ በቲክቶክ ፍቅር ሲዝም ነው ምናምን ትሆናላችሁ። ከዛ ደግሞ በቲክቶክ ትመጡና መልሳችሁ ኦርቶዶክሳዊ ባለማዕተብ ትመስላላችሁ። በመጀመሪያ ደረጃ የወጣችሁ ስላልገባችሁ ነው። ስትመለሱ ግን ሊገባችሁ ይገባል። አሁንም ለቲክቶክ ቪውና ለቲክቶክ ኮይን መሰብሰቢያ ገንዘብ መሰብሰቢያ ከሆነ የተመለሳችሁት ክርስቶስን የሞት ሞት ነው የምትሞቱት፣ በቁማችሁ ነው የምትሞቱት። በቃ ሊገባችሁ ይገባል። እኔ ደግሞ በጣም የምትገርሙኝ ነገር እቺ ልጅ ከሄደች አራት ወር አልሆናትም። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰልም ያለው ብላ ሄደች። ከእስልምና ደግሞ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ አለች። ከስር ኮሜንት ላይ ኑ በብርሃን ተመላለሱ እያላችሁ ሳይገባት እንዴት በብርሃን ትመላለስ? ወገን፣ እንዲህ ምንድን ነው አንዳንዴ? የቤተ ክርስቲያን ስርዓትን ዝም ብለን በአጀባ አናድርገው። በጣም ልንጠነቀቅ ይገባል። አረ፣ ተዉ ተዉ፣ እማይሆን ነገር አናድርግ። አንቺና መሰሎቻችሁ ግን ተጠንቀቁ። በቃ ይግባችሁ። ባለማህተብ ኦርቶዶክስ ስትሆኑ እኔ አሁን ገብቶኝ ነው ባለማህተብ የሆንኩት አውቂያት ነው ቤተ ክርስቲያኔን፣ እምነቴን ተረድቼ አውቄ ነው። አረ ብስማ ሰባ እና ሰማንያ ሚሊዮን ያላት ይቺ ኦርቶዶክሳዊ ቤተ ክርስቲያን ሀያ ሚሊዮኑ ሶሻል ሚዲያ ቢጠቀም እንዴት አንድ ሚሊዮኑ ማርያም ብሎ መጻፍ ያቅተዋል? በባዕድ ሀገር በስደት ያሉ ኦርቶዶክሳውያን ባለማዕተቦች በቪዲዮቻችን ላይ ስሟን ሰምተው እየተሳሉ የልባቸው ደርሷል፣ እምባቸው ታብሷል። ዛሬም ልጅ በማጣት ትዳር በማጣት የምትጨነቁና የምታነቡ ደግሞም የምታለቅሱ እናንተ ሰኔ ሀያ አንድን ኑ ወደ ቂልጦ ማርያም እንሂድ። ሰኔ ማርያም ወደ ቂልጦ ማርያም እናቲቱ እየተፈለጉ ይገኛሉ። እናቱን ከአሜሪካን ሀገር ሰዎች ሊሸልሟት እየፈለጓት እንደሆነ ተሰምቷል። በትናንትናው ዕለት ከሰል ሽጣ ያስተማረችው እናቱን እንደምትመለከቱት በምርቃቱ ቀን ከሰል ተሸክሞ እናቴ አመሰግንሻለሁ ያላት እንግዲህ የዚህን ወጣት እናት እየተፈለጉ ይገኛሉ። ትክክለኛ አድራሻ የምታውቁ ባካችሁ፣ ከወደ ጅማ ያላችሁ መረጃው አድርሱን ተብላችኋል። ይህንን ቪዲዮ ታዲያ ሁላችሁም ሼር በማድረግ ያሉበት እንድናፈላልግ በትህትና እጠይቃችኋለሁ።